ጋይደር ይባላል። ይሄ መቁረጫ አርዛ ተንኮር በምሳ ነበር፣ አሁን ወንትን ነው። ስለዚህ በዚህ አርገን ለመክተፍ የሚያመች እንትን ነው። ይሄ መቁረጫ የእንትን ነው ይመስላል፣ የእንጨት መቁረጫ ነው። ይሄ ሄሊኮፍተር ነው። ያው ሄሊኮፍተሩ አሁን አጋጣሚ የባትሪ ችግር እንትን ብሎን ነው ይንቀሳቀሳል ባትሪዋ ትንሽ እንትንበራብ ነው ለማንቀሳቀስ እንጂ የሚሰት ግን ሄሊኮፍተሩ አጋጣሚ የባትሪ አቅም አላስነሳትም። እንግዲህ ለአልፋ ነው። ይሄ ደግሞ ገልባጭ መኪና። ይህ ገልባጭ መኪና ያው እንግዲህ ይህን ይመስላል። ይሄ ደግሞ ሲገለብጥ ሲኖ ነው። ስለዚህ የሲኖ አሁን ፕሬዥየር እንዲሆናል ገልብጦ ሲጨርስ ይመለሳል። ይህን ይመስላል። ይቺ ደግሞ የቤት መኪና ናት። ያው እንግዲህ ዲናሞ አጋጣሚ የዲናሞ ጥረት ገጥሟት ነው። ስለዚህ ይቺ የቤት መኪናዋ እዚህ ዲናሞ ሲገባ እንደፈለገች መሽከርከር የምትችልናት ማለት ነው። እዚ ጋ የአካባቢያችን ወፍጮ ቤት የማህበረሰቡ ችግር የሚፈታ ነው። ይህ እንግዲህ በዚ ጋ የማበጠሪ አለው። ይሄ አንትኖቹን ልምሞቹ ወደዛ ያደርጋል ይህ ደግሞ ቶ ወደሚያደርጋል ። ስለዚህ ማበጠሪያዎችን የአካባቢያቸውን ችግር ለመፍታት በዚህ አ የተሰራ ነው። አዱ ወፍጮ ማበጠሪያ ነው። ወደ ስንሄድ እንግዲህ የባዮሎጂካልና ኬሚስትሪ ነክናቸው ሳምባ እንቅስቃሴዎችን የሚያሳይ ነው። እንግዲህ በተማሪዎች የተሰራ የቀኝ ቀኝ ቀይ የደም ገንዳ ልብ እንደዛውም የግራ እነዚህ እንቅስቃሴያቸው። ይሄ አሁን የሚያሳየን ደም እንዴት ይንቀሳቀሳል ሰርኩላር ሲሰራ ይሄ ምን ይሆን ስላል ነው እነዚህ ያሳየናል። ሳምባ ደግሞ ያው እዚህ ጋር የሚያሳየን የንትን አይሰራም ማለት ነው። ሌላ ይሄ ደግሞ የባዮሎጂካሊ የሰው ልጅ የእርገት ደረጃዎች ናቸው። ሕፃን ልጅ የመጀመሪያ ጥርስ ሳያወጣ ምን ይመስላል? ያው ወደ ጥርስ ወይም ዴንታል እንትን እያለ የምንጠራቸዋለን ከዛ ወደ ሰባት ዓመት ከዛ አዋቂ ሲሆን የህፃናት እንትኖች የልጆች የሰዎች አስተዳደግ ጥርሳችን እንትን እያለ ሲሄድ እያደገ እንትን የሚልበት ሁኔታ ይፈጠራል። የሚለው ነው። ስለዚህ እነዚህ የሰው ልጅ ይሄ ደግሞ እንደዚው ማጣሪያ ነው። እንግዲህ ውሃን ያው በአካባቢያችን አጣርተን እንዴት እንጠቀማለን ስለዚህ እዚህ ጋር ይደረጋል። እዚህ አሉ። እዚህ ላይ ደግሞ ውሃ አጋጣሚ አሁን አላያዝ ሆኖ ነው እንጂ ውሃውን ስንጨምረው እያጣራው ሁን ያለ ውሃ እዚህ ጋር የምናየው ይመጣል ማለት ነው። ስለዚህ የውሃ ማጣሪያ እነዚህ አየር መስጫ እንትኖች እያንዳንዳቸው እንትን ነው። ማጣሪያውን እንትን የሚሉ ነው። ይሄ ደግሞ ወደ ቴክኖሎጂ ስንገባ ቴክኖሎጂ እንግዲህ ያው እነዚህን ላፕቶፕ፣ ስልክ እነዚህ በተማሪዎች በመምህራን ፈጠራ የሚሰሩ ናቸው። እነዚህን ይመስላሉ። እነዚህ የፈጠራ ስራችንን በአጠቃላይ የሚያሳዩ እነዚህ ላፕቶፕ ነው። ይህም እንደዚህ የምናያቸው ነው። ስልኮች ደግሞ እነዚህ አሉ እነዚህ አሉ። ስለዚህ በየእንትናቸው ታች ወደ ቴክኖሎጂ ስንገባ የሚያሳዩን ነገሮች ናቸው ማለት ነው። ወደዚህ ስንመጣ ደግሞ ባህላዊ የአካባቢያችን ባህላዊ ቁሳቁሶች ናቸው። ድሮ ስንጠቀማቸው የነበሩ እነዚህ እንደ ረከቦት እንደ ጎጆ ቤት፣ አሁን ወደ ቆርቆሮ ዘመናዊነት ቢመጣም ባህላዊ አሰራራችን ምን ይመስላል ባህላችንም መልቀቅ የለብንም የሚለውን አይተን፣ ግንብ ቤት እዚህ ጋ የምናየው ድሮ ግንብ ቤቱን ከላይ ልብስ እንትን እህል ማስተያየት ይጠቀሙታል። ምን ይሉታል እነዚህ ግንብ ቤት ነው። ይቺ ደግሞ የድሮ እብሪቅ፣ አሁን የምንጠቀመው እብሪቅ የድሮ በዚች ማንቆርቆር ይጠቀማሉ። ይችን እንደዚች አርገው ውሃ ውዶ ምናምን የሚጠቀሙባት ጉሮ ይችን ይመስላል። ይ የአካባቢው እንግዲህ ገንፎ ማገንፊያ እንት ነው ስለዚህ ገንፎውን በደንብ አድርገው በዚህ ይሰራሉ። ከዛ ባህላችን ያንን ለማድረግ የምንጠቀምበት ነው። ይሄ ተተሰራ በኋላ ይሄ ደግሞ የገንፎ መብለያው ነው። ስለዚህ ይኸው ያው አካባቢያችን ወዳት እንደዚያው እንትን ይባላል። ስለዚህ ይሄ የገንፎ መብያ እንትናችን ነው። ሌሎቹ ይቺ ዲስት ናት የአካባቢ ዲስት ድሮ በዚች መልኩ እየተሰሩ እንትን ይላሉ። አሁን ወደ ሸክላ ዲስት ይመጣ። የሚለው ድሮ ደግሞ ጫማ የሚባለው ታይመጣ እንደዚህ ነበር። አበርባሶ ይሄ ጫማዎች ይሰፋሉ። በዚህ ልክ ጫማዎችን ሰርተው ተማሪዎች እንዲህ አድርገው የሰሩበት ሂደት አለ። ድሮ የሚሰሩት ጫማ ተቆዳ የሚሰሩትን የሚያሳይ ነው ማለት ነው። ስለዚህ እነዚህ ደግሞ ባህላዊ ልብሶች ናቸው። እንግዲህ እነዚህ ባህላዊ ልብሶች በተማሪዎች ዲዛይን የተሰሩ ናቸው። የእጅ ስራዎች እነዚህ የእጅ ስራዎች የጥበቦች በተማሪ የተሰሩ ተግባራቶች ናቸው። እነዚህ ደግሞ ዳምፔል በተማሪዎች የተሰሩ ዘው እንትን ያሉ ናቸው። ይችም ደግሞ ቀሚስ እንደዘው የተሰራች የአካባቢው የድሮ ባህላችን የምንለብሳቸው ልብሶች እነዚህን ይመስላሉ። ሌላው እናቶቻችን የሚጠቀሙባት ብርኩማ እንደዛ አሉ። ዝ ሲያቅቢያቸውን ምናቸውን እያረጉ እነዚህ በተማሪ ከአካባቢ ማተሪያል ይዘው የሰሩበት ሂደት አለ። ሌላው ይሄ እንግዲህ የወተት እንትናቸው ነው። እንግዲህ የአካባቢ ድሮ የሚጠቀሙበት ከቀለም የሚሰራ እንትን ነው። እንደዚህ እነዚህን በአጠቃላይ የፈጠራ ስራዎች አቀርብለው ስናያቸው፣ እነዚህን ከተማሪም ከመምህራን በተማሪ በመምህራን የተሰሩ ጠንከር ያሉ ስራዎች እነዚህን ይመስላሉ። ባጭሩ በርካታ ነገሮች ቢኖሩ ሲል እነዚህን ይመስላሉ። እናመሰግናለን። ሚኒስትሪ ዘገባት ስላልባቸ ያስ